ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ በግብርናው ዙሪያ መረጃ እየሰጠ ግንዛቤ ለመፍጠር ጥረት የሚያደርግ ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ባለፈው ቪዲዮ የድንች አመራረት ሂደት ላይ አቅርቤላችሁ ነበር። እና ድንች ስና ምርት ደግሞ ያው የድንች በሽታዎች ላይ ምንም ካልተባለ የቀረበው መረጃ ግማሽ ነው ማለት ነው። ስለሆነም ከባለፈው እየቀጠለ እና በድንች በሽታዎች ዙሪያ ደግሞ ግንዛቤ ልታገኙ ይገባል በሚል እምነት ነው ዛሬ በዛ ዙሪያ ነው የመጣውት። ስለሆነም በሀገራችን የድንች ምርትን እና ጥራትን በከፍተኛ ደረጃ የሚቀንሱ ሶስት ዋነኛ የድንች በሽታዎች እነማን ናቸው? መከላከያ መንገዳቸውስ? የሚለውን የሚመልስ ፕሮግራም ነው ዛሬ ይዤ መጣሁት። ኢትዮጵያ ድንችን በከፍተኛ ደረጃ በማምረት ከአፍሪካ በአንደኛ ደረጃ የምትጠቀስ አገር ነች። ሆኖም ግን ምርታማነቱ ከሌሎች ሀገሮች ኳያ ሲወዳደር በጣም ዝቅተኛ ነው። ለዚህም እንደ ምክንያት ከሚጠቀሱት ውስጥ የድንች በሽታ ዋናውን ስፍራ ይይዛል። የበሽታ መከሰት ደግሞ የምርት ጥራትና መጠን እንዲቀንስ ያደርጋል። በኢትዮጵያ የድንች ሶስት ዋና ዋና በሽታዎች የሚከተሉት ናቸው። ዘግይቶ የሚከሰት ምች ወይም ሌት ብላይት ባክቴሪያል ዊልት ወይም ደግሞ በባክቴሪያ የሚከሰት አጠውልግ፣ ሶስተኛ ቀድሞ የሚከሰት ምች ወይም ደግሞ እርሊ ብላይት ዋነኛዎቹ ናቸው፣ እነዚህ ሶስቱ በሽታዎች ማለት ነው። ስለሆነም በእነዚህ በሽታዎች ዙሪያ ከዚህ በታች ያገኙትን መረጃ ላካፍላችሁ። ከመጀመሪያው ሲጀምር ዘግይቶ የሚከሰት የምች በሽታ ወይም ሌት ብላይት የምንለው በዓለም አቀፍ ደረጃ ለድንች ምርት ትልቅ እንቅፋት ሲሆን ይህም ከፍተኛ የምርት ኪሳራ ያስከትላል። ይህ በሽታ የድንችን ቅጠሎችና ኮረት የሚያጠቃ የፈንገስ በሽታ ሲሆን ይህም መበስበስንም ያስከትላል። ይህ በሽታ በቀዝቃዛና ደመናማ እርጥብ ሁኔታዎች የሚከሰት የፈንገስ በሽታ ሲሆን ይህም በጣም አጥፊ ከሆኑ የድንች በሽታዎች ውስጥ ዋነኛው ነው። በኢትዮጵያ ይህ በሽታ በኢትዮጵያ በዋና ዋናዎቹ ድንች የሚመረትባቸው አካባቢዎች የሚከሰት ሲሆን በምርምር ጥናቶች እንደተረጋገጠው እንደ ዝርያው የተጋላጭነት ደረጃ ከ6.5 እስከ 61.7 በመቶ የምርት ኪሳራ ሊያደርስ እንደሚችል ተመራማሪዎች ይገልጻሉ። የዚህም በሽታ ምልክቶች ስናይ በቅጠሎች ላይ ውሃ የቋጠሩ ወይም ያዘሉ ቦታዎች ይኖራሉ፣ እንደ ስፖት ማለት ነው። ከዚያም እየሰፉ ሄዱና ቡናማ ከለር ይይዛሉ። ከቅጠሉ በታች ፈንገስ በቦታው ጠርዝ ላይ በግልጽ የሚታይ ነጭ የሻጋታ እድገትን ያመጣል። እንደዚሁ ደግሞ የተጎዱት ቅጠሎች ይደርቃሉ፣ ነገር ግን በተደጋጋሚ ከግንዱ ጋር ተጣብቀው ሊቆዩ ይችላሉ። መከላከያ መንገዱን ስናይ በሀገራችን በምርምር ማዕከላት የተለያዩ የድንች ዝርያዎች ተለቋል። እንደበለጠ ጉደኔ፣ ድገመኝ፣ ጃለኔ እና ዳግም ያሉ ዝርያዎች በተወሰነ ደረጃ የቶለራንት ባህሪ፣ የመቋቋም ባህሪ እንዳላቸው ይነገራል። ስለሆነም እነዚህን መሰረት በማድረግ ልማቱን ማልማት አለብን ማለት ነው፣ ድንችን ማለት ነው። ሌላው የሰብል ፈረቃን መተግበር ነው። ይህንንም ስናስብ ከሶለናሼስ ክሮፕ የሚባሉ አሉ፣ እንደነ ቲማቲም፣ ቃሪያ እንደ ዱባም እና እነዚህን የመሳሰሉት ላይ ማገናኘት የለብንም። ስናፈራርቅ ከነዚህ ሰብል ውጭ የሆኑት ላይ ትኩረት ማድረግ አለብን ማለት ነው። ከበሽታ ነፃ የሆነ የድንች ዘር ብቻ መርጦ መጠቀም ያስፈልጋል። ተገቢ የጸረ ፈንገስ መድኃኒቶች አሉ። እነሱን መርጨትና እንደዚሁ ለመከላከል መሞከር ነው። ለዚህ ሪዶ ሚል የሚጠቀስ ነው። እንደ አጠቃላይ ይህንን በሽታ ለመከላከል አቀናጅቶ በመጠቀም ዘግይቶ የሚመጣን ምችን የሚያደርሰውን ተጽዕኖ መቀነስ ይረዳል። ይሁን እንጂ ይህ በሽታ አዲስ ስትሬን ዴቨሎፕ በማድረጉ ወይም ደግሞ አዲስ የመስፋፊያ ዝርያ በማውጣቱ ምክንያት ከላይ በተጠቀሱት በአንዱ መንገድ ብቻ መከላከል አይቻልም። ስለዚህ የተቀናጀ በሽታ አያዝ ዘዴን መቀበል ለተጠቃሚዎች በጣም ውጤታማ እንደዚሁም ደግሞ ለአካባቢ ደህንነት የተጠበቀና ዝቅተኛ ወጪ የሚጠይቅ ነው። ሁለተኛው የባክቴሪያ የሚከሰት የአጠውልግ በሽታ ነው። ባክቴሪያል ዊልት ይባላል። ይህ በሽታ ለድንች ከፍተኛ የምርት ኪሳራ የሚያስከትልና የምግብና የአመጋገብ ደህንነት ላይም አሉታዊ ተጽዕኖ ያሳድራል። በዚህ በሽታ አምጪ ተዋሲያን ለብዙ ዓመታት በአፈር ውስጥ ስለሚቆይ በቀጣይ በተመሳሳይ መስክ ላይ ድንች ማምረት አይመከርም። ይህ በሽታ ሲዶማነስ ሶሎናሲረም በሚባል ባክቴሪያ አማካኝነት የሚከሰት ነው። ይህ በሽታ አፈር ወለድና አንድን ማሳ በሙሉ ሊያጠፋ የሚችል በጣም አደገኛ በሽታ ነው። ባክቴሪያው በአፈር ውስጥ ለረጅም ጊዜ የሚቆይ ሲሆን ወደ አስተናጋጁ ተክል ውስጥ ከስሩና ከግንዱ ስር ባሉ ወይም በሚገኙ ቁስሎች ውስጥ ይገባል። በሽታው በተበከሉ የድንች ኮረቶች፣ በሰብል ቅሪት፣ በመሬቱ ላይ በሚንቀሳቀስ የተበከለ ውሃ ወይም ደግሞ ኮንታሚኔትድ ሰርፌስ ወተር፣ በተበከለ አፈርና በመሳሪያዎች ይተላል ለፋል ማለት እርሻችንን የምንሰራበት የተለያዩ መሳሪያዎች ይኖራሉ። ከዛ ጋር ተያይዞ ለማለት ነው። ምልክቶቹን ስናይ በአፈር ውስጥ በቂ እርጥበት በሚኖርበትም ጊዜ እንኳን የተጎዱ ተክሎች ይጠውልጋሉ። ያለት አንድ የአፌክትድ ከሆኑ መጠውለጋቸው ይቀጥላል፣ መሬቱ እርጥብም ቢሆን ማለት ነው። ያለጊዜው መጠውለግና የእጽዋት ሞትም እንዲሁ የኮረት መበስበስንም ያስከትላል። ማጠውለጉ ፈጣን በሆነ ደረጃ እየሰፋ ይሄድና በጥቂት ቀናት ውስጥ ሁሉንም ማሳ ያዳርሳል። ቀጠን ያለ ቀጣይነት ያለው ነጭ ፈሳሽ ከተጎዱት ኮረቶች አይን ይወጣል። መከላከያ መንገዱን ስናይ ከበሽታ ነፃ የሆነ እና ምንጩ የተረጋገጠ ዘር መጠቀም፣ የሰብል ፈረቃን መጠቀም፣ ይህንንም ከአምስት እስከ ሰባት ዓመታት ማሳው ላይ ድንችን አለመትከል፣ እንዲሁም በዚህም ሂደት ውስጥ ከእኛ ቁጥጥር ውጭ የበቀሉ ካሉ ማስወገድ ያስፈልጋል። አንዳንዴ ወፍ ዘራሽ የምንለው አለ እና በዛ ከእኛ ቁጥጥር ውጭ ቢበቅል እንኳን ቶሎ መንቀል አለብን ማለት ነው። የፈረቃ እንትናችንን እንዳያበላሽ ማለት ነው። ሌላው ትክክለኛ የንጽህና አጠባበቅ ሂደቶችን ጨምሮ ጥምር ዘዴዎችን መጠቀም ይመከራል። የተበከለውን የእጽዋት ቅሪቶች በማቃጠል ማጥፋት ያስፈልጋል። ቀደም ብሎ ከተበከለው ማሳ ላይ በአፈር አማካኝነት ንክኪ እንዳይኖር መጠንቀቅ፣ ለምሳሌ በእርሻ መሳሪያዎች ማለት ነው። ከበርሻ መሳሪያዎች የተበከለውን አፈር ላይ ሰርተንበት የመጣ ነው መሳሪያ፣ ሌላ ቦታ ይዘነው ስንሄድ በዛው ይዘነው ልንሄድ ስለምንችል ጥንቃቄ እንድናደርግ ነው። በኬሚካል ለመከላከል በጣም ቻሌንጅ ነው ይሄ በሽታ። ሆኖም ግን የተወሰኑ ኬሚካሎች ሪከመንድ የተደረጉ አሉ። እንደ ኮፐር ሰልፌት እና ጀንታማይሲን የሚባሉ ሪከመንድ የተደረጉ አሉ። ሆኖም ግን ለብቻው መፍትሄ ላይሆን ይችላል ኬሚካል ማለት ነው እና ይህን ታሳቢ ለማድረግ ማድረግ አለብን ማለት ነው። ሶስተኛው የቀድሞ የሚከሰት ምች ወይም ኤርሊ ብላይት የሚባለው ነው። ይህም ድንች እንትን ላይ በሰፊው የሚታይ ነው። ይህ በሽታ ኦልተርናሪያ ሶላኒ በሚባል ፈንገስ ምክንያት የሚመጣ በሽታ ነው። ፈንገሱ በተጎዱ ተክሎች ቅሪቶች ውስጥ ለበርካታ ዓመታት ይቆያል። ይህ በሽታ እርጥበት ያለው ሞቃት ሁኔታዎች ውስጥ በደንብ ይመቸዋል ወይም ደግሞ ይስፋፋል። ምልክቶቹ ስናይ መጀመሪያ ላይ የኦቫል ቅርጽ ያላቸው ስፖቶች በቅጠሎች ላይ ይታያሉ። አነስተኛና ቀደም ብለው የወጡ የተበከሉ ቅጠሎች በሽታው እየገፋ ሲድ ይደርቁና በመጨረሻም ይወድቃሉ። መከላከያ መንገዱን ስናይ የተረጋገጡ ወይም ደግሞ የተመሰከረላቸው ንጹህ ዘሮችን መጠቀም፣ ጥሩ የመስክ ንጽህናን መፍጠር፣ የሰብል ፈረቃን ተግባራዊ ማድረግ፣ ሁሉንም የተበከሉ የሰብል ቅሪቶች ማጥፋት፣ ማቃጠል እንደዚያ ከዛም ባሻገር እንደዚሁ ደግሞ የተገቢ የሆኑ ጸረ ፈንገስ መድኃኒቶችን ለምሳሌ ሪዶሚልን በመርጨት መከላከል ይቻላል ማለት ነው። እንደ ማጠቃለያ ግን የድንች በሽታዎችን ለመከላከል ትኩረት ማድረግ ያለብን በሽታ የሚቋቋሙ ዝርያዎችን ትኩረት ማድረግ፣ ምንጩ የታወቀና ከበሽታ ነፃ የሆነ ዘርን መጠቀም፣ የሰብል ፈረቃን መተግበር፣ የመትከያ ጊዜን ማስተካከል። አንዳንዴ በሽታው ድንቹ በሚተከልበት ዓመት ቋሚ የሆነ ወቅት ሊኖረው ይችላል። አንዳንድ በሽታዎች እንደዚህ አይነት ባህሪ ያላቸው እና ስለዚህ የመትከያ ጊዜን ሺፍት በማድረግ መቀነስ ይቻላል ለማለት ያህል ነው። ሌላው አሰባጥሮ መትከልን ነው። ድንችን ምናልባት ከተልባም ሊሆን ይችላል ወይ ከሌላ ሰብል ጋር በማሰባጠር በመዝራት አሰባጥሮ በመዝራት በሽታውን ኢንቴንሲቲ መቀነስ ይቻላል። የአፈርን ፍሳሽ ማሻሻል ይህ ውሃ ሲቋጠርም ይሄም የራሱ የሆነ የሚያባብስ ነገር ስላለ እሱንም እንደዚሁ ጥንቃቄ ማድረግ እና የተመከሩ ኬሚካሎችን መጠቀ ቀምን ያካተተ ሊሆን ይገባል። በተጨማሪም በመኸር ወቅት ትክክለኛ የማከማቻ ሁኔታና ጥንቃቄ የተሞላበት አያያዝ በመተግበር የበሽታ መስፋፋትንና ኮረቱ ላይ የሚኖረውን ጉዳት ለመከላከል ትኩረት ልናደርግ ይገባል ይላል የዛሬ መልክቴ እንግዲህ ወይ በድንች በሽታ ላይ ተያይዞ ነው አንድ ነገር ግን ምንድነው እዚህ ጋ ብዙ ጊዜ ለሰብል ከሰት በሽታን ኬሚካል ገዝተን ሩጫ ኬሚካል ከመርጨት እነዚህ እነዚህን ከማድረግ ግን አስቀድመን ከመጀመሪያችን ከመነሻችን ንጹህ ዘርክ በመጠቀም ማሳችንን በማጽ እንደዚሁ ደግሞ ከዚህ በፊት አፈሩ መሬቱ ታሪክ ካለው በፈረቃ ያንን ማስተካከል የአተካከል ሂደታችንን ሽፍት በማድረግ በጣም በርካታ ነገሮች ዋጋ ማስወጡ ተግባራቶች አሉ። ወይም እነዚህ ባህላዊ መከላከያ መንገዶችን የምንላቸው እነዛ ላይ በደንብ ትኩረት ብናደርግ አንደኛ ኬሚካል ላይ ሩጫ እንሄድም፣ የፕሮዳክሽን ኮስታችን ላይ እንደዚሁ ጥሩ ነገር መፍጠር እንችላለን። እና ትኩረታችን ሮጠን ኬሚካል እንዳይሆን አስቀድመን እነዚህ ነገሮች ላይ ትኩረት ብናደርግ ለማለት ያህል ነው። ዛሬ እንግዲህ ስለዚህ በድንች በሽታ ዙሪያ ነው የመጣሁት። በቀጣይ በሌላ የተጠየቁ በርካታ ሀሳቦች አሉ። እነሱን ወረፋ ሲዜ ነው። ትዕግስት ታድርጉ። በትዕግስት ጠብቁኝ አላችሁ። ለዛሬ እንግዲህ ያው የድንች ባለፈው ጋር መቀጠል ስላለበት ነው በዚህ መንገድ የመጣሁት። በሌላ እንግዲህ በሌላ ፕሮግራም እስከምመጣ ቸር እንሁን ባይ። ባይ